ሰላም ሰላም፣ ውድ የሰሚ ሚካኤል ቤተሰቦች እንዴት አላችሁ? እግዚአብሔር ይመስገን፣ እኔ ሰላም ነኝ። ወደ ፕሮግራሙ ተመልካቾቻችን፣ ሕይወታችንን የሚመራ ውሏችንን የሚባረ፣ ከፈተና የሚጠብቅ፣ ከፈጣሪ ጋር ዘወትር የምንነጋገርበት መንገድ አለ። ቅድስ ቤተ ክርስቲያናችንም ለዚህ ታላቅ የሕይወት ምስጢር ሰዓታትን ወስናለች። ታዲያ በቀን ውስጥ ስንት ጊዜ መጸለይ ይገባናል? ወደ ቤተ ክርስቲያን መሄድ ያለብን በየትኛው ጊዜያት ነው ለምንስ በሰባተ ጊዜያት እንጸልያለን? ዛሬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት መሰረት ስለተደነገጉት ሰባቱ የጸሎት ሰዓታት እና ወደ ቤተክርስቲያን መሄድ ስለሚገቡባቸው ቁልፍ ጊዜያት ጥልቅ ትምህርትን ይዘን መጥተናል። ተከተሉን። መጀመሪያው ወደ ቤተክርስቲያን የምንሄድባቸው ጊዜያት የሚለውን ስንመለከት ወደ ቤተክርስቲያን የምንሄድባቸው ጊዜያት የሚለው ይህ ክፍል የትምህርታችን መነሻ ነው። ቅዱስ ሳዊሮስ ዘእስሙናይን አንድ ክርስቲያን ወደ ቤተ ክርስቲያን መሄድ ያለበት ቀን ሶስት ጊዜ ነው ይለናል። ይኸውም አንደኛ ነግህ፣ ማለዳ ነፍሴ በሌሊት ወደ አንተ ትገሰግሳለች እንዲል፣ ሁለተኛው ጊዜ ደግሞ በቅዳሴ ሰዓት፣ ቀትር አካባቢ ላይ፣ ሶስተኛው ሠርክ ወይም ምሽት። በእነዚህ በሶስቱ ጊዜያት ወደ ቤተ ክርስቲያን መሄድ አለበት ይለናል። ወደ ቤተ ክርስቲያን የሄዱባቸው እኒህ ሰዓታት ከሁለት ሰዓታት አይበልጡም። ኃላፊ የሚሆን ሥጋዊ ሥራቸውንም ይሠሩባቸው ዘንድ ከ24 ሰዓታት 22ቱን ሰዓት ይተርፋቸዋል። እግዚአብሔር በሁለቱ ሰዓታት ፈንታ በእነዚህ ሰዓታት ከዚህ ዓለም ገንዘብ እጥፍ ድርብ ሀብትን ያድላቸዋል፤ እርሱን ለማመስገን በሁለቱ ሰዓታት ከሥራ ተለይተዋልና ይለናል ደርሳን እስሙናይ ዘእስሙናይ ሠለስቱ ምዕትም ሊቃውንት ያለ ስንፍና በፍጹም ትጋት ወደ ቤተ ክርስቲያን ለመሄድ ትፋጠኑ ዘንድ የተዘጋጃችሁ ሁኑ፣ የእጃችሁንም ሥራ አትተው፣ በዘመናችሁ ሁሉ እናንተንና ነዳያንን የምትመገቡበት ታገኙ ዘንድ ብለዋል። ፍት መንፈሳዊ አንቀጽ 11 ከምዕራፍ 449 ላይ። በሌሎች ጊዜያት ግን ባለንበት ቦታ ሆኖ ሰዓታቱን እያሰቡ ጸሎት ማድረግ ይገባዋል። ጸሎት ሲባል ፍጹም የማዕከላዊ የወጣኒ ተብሎ በ3 የሚከፈል ሲሆን በ24 በ22 በ7 የሚጸለይ ነው። ከነዚህ ውስጥ ምዕመናን በሰባት ጊዜያት ሊጸልዩ እንደሚገባ ታዝዟል። ፍትሐ መንፈሳዊ አንቀጽ 14545 ላይ በእነዚህ የጸሎት ሰዓታት እንዴት መጸለይ እንደሚገባን የታዘዙ 6 የጸሎት ስርዓቶች አሉ እነሱም አንደኛ በእግር ቀጥ ብሎ መቆም፣ ሁለተኛው ወገብን በዝናር መታጠቅ፣ ሶስተኛ ፊትን ወደ ምስራቅ ማዞር፣ አራተኛ በትምህርተ መስቀል አምሳያ ከላይ ወደ ታች ከቀኝ ወደ ግራ ወደ ቀኝ ፊትን ማማተብ ይገባናል። አምስተኛ በመፍራት በመንቀጥቀጥ የጸሎት ቃላትን ማንበብ ወይም ደግሞ መድገም ይገባናል። ስድስተኛው አድህንኖ አስተብርኮና ስግደት ናቸው። በማንኛውም ጊዜ በየትኛውን ቦታ የሚጸልይ ሰው ስግደት ከማይሰገድባቸው ዕለታት በቀር እነዚህን ተግባራዊ አድርጎ መጸለይ አለበት። የእነዚህ የስድስቱን ሥርዓታተ ጸሎት ማብራሪያ በመጽሐፈ ምዕዳን ገጽ 34 እስከ 36 ድረስ ማግኘት ይቻላል። የሚሰገድባቸውም ጊዜያቶች ቁጥሮች በቤተክርስቲያናችን ተጽፈዋል። በፍት መንፈሳዊ አንቀጽ 14 ከቁጥር 529 እስከ 537 እንደምናነበቁ፣ ጸሎቱ ግን ረጅም ሳይሆን ሁሉም ተቀምጦ ተነስቶ በማንኛውም ቦታ ሆኖ ሊጸልየው የሚችለው ጸሎት አቡነ ዘበሰማያት ነው። የጠዋትና የማታ ጸሎት በቤተክርስቲያን ውስጥ ይሁን፣ ይልቁንም በቅዳሜና በእሑድ ቀን ደዌ ሳያገኘው ወደ ኋላ ያለ ይለይ፣ ህመምተኛው መምጣት ቢቻለው አይዘጌ ከቅዳሴ ጠበል ጠጥቶ ከዘይቱ ወይም ደግሞ ከቅባ ቅዱሱ ተቀብቶ ድኅነትን ያገኝ ዘንድ መምጣት የማይቻለው ህመምተኛ ቢሆን ደግን የሚያውቁት ዘወትር ይጠይቁት። የሶስቱን ሰዓትና ከእነርሱ በኋላ ቀጥሎ ያለውን የሰዓት ጸሎት በቤት መጸለይ ይገባል። ከእነዚህ ጊዜያቶች በአንዲቱ የመጸለያ ጊዜ ቢደርስ ምእመናን ለመጸለይ ከማይችልበት ቦታ ቢሆኑ በልቡ ይጸልይ በልቡ ያስብ ይለናል። ፍት መንፈሳዊ አንቀጽ 14 548 ላይ ማለት ነው። ስለዚህ የሰው ልጅ በማይመቸው ቦታ ላይ ከሆነ በአእምሮ ብቻ ቆሞ፣ እየሰራም እየተማረም እየተንቀሳቀሰም ከሆነ በአእምሮ እያሰበ ያችን ሰዓት ማሳደፍ አለበት ማለት ነው። በየሰዓቱ እንጸልይ ዘንድ መታዘዙ ስለምንድን ነው ቢሉ ዘወትር እግዚአብሔርን ማመስገን የሚገባ ስለሆነ ነው። አመስገን ወደ እርሱ መጸለይ ይገባም በየቀኑ ሁሉ አመሰግናለሁ፣ ለስምም ለዘላለም ዓለም ምስጋና አቀርባለሁ ይለናል፣ መዝሙር 134 ከቁጥር 2 ላይ። እግዚአብሔር ሁልጊዜ አመሰግናለሁ፣ ምስጋናውም ዘወትር ባፌ ነው ይለናል፣ ድጋሚ በመዝሙር 34 ከቁጥር 1 ላይ። ጌታዬ ሆይ አንተ መድኃኒቴ ነህ፣ ስለዚህ በሕይወት ዘመኔ ሁሉ በእግዚአብሔር ቤት አውታር ባለው እቃ አንተን ማመስገን አላቋርቅም ይላል በኢሳይያስ 38 ከቁጥር 24። ወደ ቤተክርስቲያን የምንሄድባቸው ሰዓታት ከዚህ በታች እናያቸዋለን። ቤተክርስቲያን ምዕመናን በየእለቱ ሰባት ጊዜ መጸል እንዳለባቸው ትመክራለች። ነቢዩ ዳዊት ስለ እውነት ውርደ ሰባት ጊዜ በቀን አመሰግናለሁ ብሎ በመዝሙረ 118 ከቁጥር 164 ላይ እንዳለው እነዚህ ሰባት ሰዓታት የግልም ሆነ የማህበር ጸሎታችን መሰረቶች ናቸው። እነሱም ነግህ ወይም ደግሞ ማለዳ አዳም የተፈጠረበትና ጌታ የተመረመረበት። ሁለተኛ ሶስት ሰዓት ሔዋን የተፈጠረችበት፣ ገብርኤል እመቤታችንን ያበሠረበት፣ ሐዋርያት መንፈስ ቅዱስን የተቀበሉበት። ስድስት ሰዓት ቀትር ሰይጣን አዳምን ያሳተበትና ጌታ መስቀል የተሸከመበት ዘጠኝ ሰዓት ጌታ በፈቃዱ ቅዱስ ሥጋውን ከቅዱስ ነፍሱ የለየበት። አስራ አንድ ሰዓት የጸሎት ሰዓት ጌታ በአማናዊት ርግብ አምሳል ወርዶ ዮሐንስን ያጠመቀበት ንዋም ወይም ደግሞ የመኝታ ሰዓት የምንለው ነው። እግዚአብሔር አመስግነን የምንተኛበት ነው። ሌላኛው መንፈቀለሊት የመጨረሻው መንፈቀለሊት ወይም እኩለ ሌሊት ጌታ የተወለደበትና ዳግም የሚመጣበት እንዲሁም የፍርድ እና የምሕረት ሰዓት ነው። ለዛሬ የመጀመሪያውን ክፍል በጥልቀት እንመለከታለን። እሱም ማለዳ የሚለው ነው። የሰው ልጆችን የሚጠብቋቸው የሰው ልጆችን የሚጠብቋቸው ወደሚገባው የሚመሯቸው በቁጥራቸው ልክ ሁለት ሁለት ተወካይ መላእክት አላቸው። ነገር ግን የተቀደሱ መላእክት መላእክተ ብርሃን የብርሃን ልጆችን ይጠብቃሉ። እነዚህም ክርስቲያኖች ናቸው። መላእክተ ብርሃን የተባሉ ለሰው ሁለት መላእክት ወይም ደግሞ ዑቃቢዎች አሉት፤ አንዱ በመዓልት አንዱ በሌሊት በፈረቃ ይጠብቁታል። እነዚህም በሌሊት ሲጠብቀው ያደረው መልአክ ማለዳ ሲሄድ በመዓልት የሚጠብቀው ሲመጣ ከቤተ ክርስቲያን ያገኘው ዘንድና ደስ ብሎ ሲጠብቀው ይውል ዘንድ ጠዋት ወደ ቤተ ክርስቲያን ይገሰግሳል። እንዲሁም ጠዋት ተነስቶ ልዩ ልዩ መንፈሳዊ ተግባራት መፈጸም መጽሐፍ ቅዱሳዊ ትውፊት ያለው በመሆኑ ይህ ማለት ጳውሎስ፣ አብርሃም የእኛ ሃይማኖት የአይሁድ ሃይማኖት መገኛ እንደሆነ አስረዳ እንዳለ ድርሳል። አበ ብዙኃን አብርሃም ዘወትር ፈጣሪውን ያመሰግን ያመሰግን ወደ ፈጣሪው ይጸልይ እንደነበረ ጠዋት ጠዋትም ሁሉን የፈጠረ አምላክ በደስታ ያመሰግን ነበር ተብሎ ኩፋሌ ምዕራፍ 13 ከቁጥር 22 ላይ ተናግሯል። እንዲሁም ልጁ ይስሐቅን ለመስዋዕት በሚሄድ ጊዜ በጠዋት ተነስቶ እንደሄደ ከዚያም በነግህ ገሰገሰ ይለናል በኩፋሌ ምዕራፍ 14 ከቁጥር 6 ላይ። ኢዮብም በማለዳ ገሰግሶ ስለ ልጆቹ በቁጥራቸው መስዋዕት ያቀርብ ነበር። ኢዮብ ምን ምናልባት ልጆቼ በልባቸው በእግዚአብሔር ላይ ክፉ ነገር ያስቡ ይሆናል ይሆናል ይል ነበርና ኢዮብ ምዕራፍ 1 ከቁጥር 5 ላይ ኤፍራታዊው ሕልቃና ከሚ ከወንዱ ሕልቃና ጋር ለመስገድ ማለዳ ወደ እግዚአብሔር ቤት ይወጡ ነበረ። ማለዳው ተነስተው ለእግዚአብሔር ሰግደው ሄዱ ይለናል አንደኛ ሳሙኤል ምዕራፍ አንድ ከቁጥር 19 ኢሳያስም በሌሊት ኢሳያስም አቤቱ አምላኬ ትእዛዝህ በምድር ላይ ብርሃን ነውና ነፍሴ በሌሊት ወደ አንተ ትገሰግሳለች ብሏል። በመሆኑም ሰው ሁሉ ከመኝታው ተነስቶ በሰላም ያሳደረውን አምላኩን ማመስገን ይገባዋል። እንኳን ሰው ወፎቹን ማለዳ ተነስቶ ድምፅ የሚያሰሙት ፈጣሪያቸውን በማመስገን ነው። ቅዱስ ዳዊትም በጽባሕ ስማኒ ቃሌ በጽባሕ እቀውም ቅድሜከ ወአስተርኢ ለከ፣ በማለዳ ቃሌን ትሰማኝ በማለዳ በፊትህ እቆማለሁ እገለጥልሃለሁ። መዝሙር አምስት ከቁጥር 3 ላይ ወያ ትነሳ በጽባሕ ማልጅም እነሳለሁ አቤቱ በአሕዛብ መካከል አመሰግናለሁ በወገኖችም መካከል እዘምረላለሁ። መዝሙር መቶ ሰባት ከቁጥር ሁለት እስከ ሶስት ላይ እኔ ግን ለኃይልህ እቀኛለሁ በምዕረትም በማለዳ ደስ ይለኛል። መዝሙር አምሳ ስምንት ከቁጥር አስራ ስድስት ላይ አቤቱ እኔ ግን ወደ አንተ ጮኹ በጠዋት ጸሎቴ ወደ አንተ ትድረስ ብሏል መዝሙር 87 ላይ ከቁጥር 13 ላይ እንግዲህ በቤተ ክርስቲያን ስርዓት መሰረት ማለዳ ተነስቶ ወደ ቤተ ክርስቲያን የሚሄደው የግልም ሆነ የማህበር ጸሎት በቤተ ክርስቲያን እንዲሆን የታዘዘው ቤተ ክርስቲያናችንም ኪዳን ዘነግ ብላ ስርዓት የሰራችው ይህንን ይህንና ይህን የመሰለውን ምክንያት በማድረግ ነው። ውድ ተመልካቾቻችን፣ እንግዲህ ጠባ ለኪዳን መሸለ ቁርባን የሚለውን አባባል እያሰብን በሰላም ያሳደረን አምላክ በማመስገን ውላችንን እንጀምር። ይህ ትምህርት ወደ ሌሎች በማካፈል የበረከቱ ተካፋይ የሆኑ አስተያየታችሁን ይጻፉልን፣ ሰብስክራይብ ያድርጉና የደውል ደውሏን ይጫኑ። ይቆየን። የሰኒ ዘመካሊቱ ቤተሰቦች በሌላ ፕሮግራም እስከምንገናኝ ድረስ ሰላም ቆዩልኝ።